እኔም የምለው ጋይስ የትላንትና ቪዲዮውን በደንብ እዩት። እስኪ የትላንትና ቪዲዮውን በደንብ እዩት። ሩታ ልታናድድ ነው እንጂ በእውነት ትወዳለች እኮ ልታናድድ። አብሬሽ ደግሞ በጣም ሴቶች ሲባሉ ሴቶች ስትባሉ የሆነ ነገር እስክታገኝ ድረስ አላለም። በጣም ነው አሳቀኝ። እና ያው አሁን ልጅ ይዛ ማለት ነው ልጅ ይዛ ልታቃጥል ነው ማለት ነው። አብረሽ ቻለው አንተ ያቃጠል ከሆነ እንደ አሁን የሆነ ነገር ግን ቻለው ብላ ልታቃጥል ስለምትለው ቪዲዮ ነው። አይኑ ደብረም አይገልጠውም አውቆ እየፎገረ ነው። አንድ ወይ ቢያለቅስ ጥሩ ነበር እኮ ቢወይ ሲያለቅስ እና ነው ቢያንስ አንዴ ነይና ሄዳለሁ። ጩጬው ግን ያምራል። ቆንጆዬ ነው በጣም

ማለት ምን?

እኮ ማናገርሽ። ስሚኝ፣ አንቺ ስሚኝ፣ እኔ ነኝ። እየረሳሽኝ ነው? እሺ፣ እየረሳሽኝ ነው። አይዞ፣ አስታውሳለሁ። እዚህ ጋር ፎቶን በባነር አሰርቼ ለጥፈውና

ሊቀልስብኝ ሆኖ ነው። እሺ ታዲያ እኔ ምን ላድርግ። እኮ እኔ ቦታ እየሰጠሽኝ አሁን እኮ በጣም ትልቅ ቦታ ሰጠው። የጠቅላይ ሚኒስተርነት ክብር የሚገባው ልጅ ይዣለሁንጉስ ይዣለሁ። አሁን ኦልሬዲ አንተ ኖርክም ዋናው መምጣቱ ነው፣ ወይም ፖይንቱ ገባእንጂ እሱ እንዲመጣልሽ ነበር የምትፈልጊው ማለት ነው። ያሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። ሴቶች ስትባሉ በቃ የምትፈልጊውን እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ሩታ ሲያድግ ሲያድግ እኮ እኔን ማለት አይቀርም፣ ግን ከአሁኑ ጉራሽን ባትመጪብኝ ጥሩ ነው። እኔ እኮ ስንት አስተዋጽኦ አድርጊያለሁ ልጅ እንዲመጣ ማንም የተረዳኝ የለም እንጂ